ጤና ይስጥልን የከበረ ሰላምታችን በመላው አለመናችሁ ቃለስፖርት ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት ከባህር ማዶ ለዚህም ሰዓት መርጠን ያሰናዳንላችሁን አጫጭር ስፖርታዊ ጥንቅሮች በቅደም ተከተል እናጋራችሁ። ደውል፣ ጊዜው ላይክ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በዚህኛውም ጥንቅራችን የተወሰኑ የሀገር ቤት መረጃዎችን ይዘንላችኋል፣ ታደምጡታላችሁ። ከባህር ማዶ ጣ ስንል በርከት ያሉ ዕለታዊ የቡድን ዜናን ይዘንላችኋል ከዙር ጋር በተያዘ ትልቆቹ ክለቦች ሰፋ ያለ እንቅስቃሴን እያደረጉ ነው። ማንቸስተር ዩናይትድ ቤት ከአጥቂ ጉዳይ ጋር በተያዘና የቀድሞ አጥቂያቸውን ኤሪክ ካንቶናን እናነሳለን። ከዛ በተጨማሪ ብሩኖ ፈርናንዴዝ የተመለከተ አንድ አስደናቂ መረጃ እናደርሳችኋለን። አርሰናሎች ሊፈሩም ሊዘናጉም አይገባም ብሏል የቀድሞ ዩናይትድ ተጫዋች ሮይኪን ምክንያቱ ደግሞ ከአርሰናልና ሪያል ማድሪድ ጨዋታ ውጤት በኋላ ውጤቱ እንደማይቀለበስ ነው በግሉ ያጋራው። አርሰናል ቤት የሚሰናበተውን ተጫዋች ጨምሮ ማይክል አርቴታ ይወስዱታል የተባለ አዲስ እርምጃ ታደምጣላችሁ በአርሰናል በኩል። ከአርሰናል ጋር በተያዘ ግን አንድ ትልቅ የዝውውር ዜናም ዛሬ ይዘንላችኋል። ሪያን ግራቨንበርችን በተመለከተው ወኪሉ የተለያዩ ሀሳቦችን እያጋራ ነው። ስሙን ከሪያል ማድሪድ ጋር አያይዞታል። ይህ ለሊቨርፑል ጥሩ ዜና አይመስልም። አጥቂው አሌክሳንደር ኢሳክንን በተመለከተ ተጨማሪ መረጃ ይዘናል። ቼልሲ 120 ሚሊዮን ሮም አንድን ተጫዋች ለማምጣት ይጠበቅበታል። ያደርገዋል ላያደርገውም፣ ቀጣይ ክረምት የምንጠብቀው ነው። ማሬስካ የሰጡት ጋዜጣዊ መግለጫም እንደተጠበቀ ነው። በፕሪሜር ሊግ ብቻ አይደለም፣ በአውሮፓም ትልቆቹን ክለቦች የተመለከቱ ወቅታዊ ጥንቅሮቻችን ዛሬም እንደተጠበቁ ናቸው። ላይክ አድርጉን፣ አበረታቱን፣ ሀሳብ አስተያየታችሁን ስለምታጋሩን ከልብ ከልብ እናመሰግናለን። ቤተሰቡን ካሻችሁም ሰብስክራይብ ማድረግ እንዳይረሳ። እንደ ሁልጊዜ ውድ ቤተሰቦቻችንን የዛሬም ያዘጋጀንላችሁን አጫጭር ስፖርታዊ መረጃዎቻችንን ከሀገር ቤት ነው የምንጀምረው። በኢትዮጵያ ፕሪምየር ሊግ ሃያ አራተኛ ሳምንት መርሃ ግብር አርባ ምንጭ ከተማ ከኢትዮጵያ ንግድ ባንክ ጋር ያደርጉት ጨዋታ አንድ ለአንድ በሆናቸው ውጤት ተጠናቋል። የአርባ ምንጭ ከተማን ግብ ታምራት እያሱ ሲያስቆጠር ለኢትዮጵያ ንግድ ባንክ ዳዊት ዮሐንስ ከመረብ አሳርፏል። የአምናው ሻምፒዮን የኢትዮጵያ ንግድ ባንክ ዘንድሮ ግን እንደ አምነው አይደለም። አንዳንድ ነጥብ ሁለቱ ክለቦች ከተጋሩ በኋላ የአርባ ምንጭ ነጥቡን ከ33 34 በማድረስ አምስተኛ፣ የአምናው ሻምፒዮን ኢትዮጵያ ንግድ ባንክ ነጥቡን ከ31 32 በማድረስ ዘጠነኛ ደረጃ ላይ ተቀምጧል። ቀጣይ በ25ኛ ሳምንት የኢትዮጵያ ፕሪምየር ሊግ የፊታችን ሰኞ ቅዱስ ጊዮርጊስ ከኢትዮጵያ ንግድ ባንክ እንዲሁም የፊታችን ማክሰኞ መቻል ከአርባ ምንጭ ከተማ ጋር ጨዋታቸውን እንደዚሁም ሚያደርጉ ይሆናል። ውድ ቤተሰቦቻችን የኢትዮጵያ ፕሪምየር ሊግ የአራተኛ ሳምንት ሁሉም ጨዋታዎች መጠናቀቃቸውን ተከትሎ በማለዳው ስፖርት የመረጃ ክፍለ ጊዜያችን የአራተኛ ሳምንት የደረጃ ሰንጠረዥና ኮከብ ግብ አግቢውን ይፋ የምናደርግላችሁ ይሆናል። ወደ ባህር ማዶ ስፖርታዊ ጠንቅሮቻችን እንሻገር። በሳምንቱ አጋማሽ የአውሮፓ ሻምፒዮንስ ሊግ ሁለት ተመሸቶችን ካሳለፍን በኋላ ይፋ በራሱ ማህበራዊ ትስር ገጹ ላይ የሳምንቱን ምርጥ 11ዎች ይፋ አድርጓል። በዚህ መሰረት ግብ ጠባቂ ከኢንተር ሚላን ያንሶመረን መርጧል። አራት ተከላካዮች ኑኖ ሜንዲሽ ከፓሪሰን ዠርሜን፣ ባስቶኒ ከኢንተር ሚላን፣ ዊሊያም ሳሊባ እና ቲምበር ከአርሰናል ተመርጠዋል። የመሃል ሜዳ ክፍሉን ዴክላን ራይስ ካርሰናል ቪታኒሃ ከፓርሰን ዠርሜን ባሬላ ደግሞ ከኢንተር ሚላን ተመርጧል። ሶስቱ የአጥቂ ስፍራ ተጫዋቾች ከባራታ ስኬሊያን ከፓርሰን ዠርሜን ሮቤርቶ ሌዋንዶስኪ ከባርሴሎና እና ላሚን ያማል እንዲሁ ከባርሴሎና በ433 የሳምንቱ ምርጥ 11 ከአውሮፓ ሻምፒዮንስ ሊግ የተካተቱ ናቸው። በዚህ ረገድ ስካየን በርካታ ተጫዋቾችን በማስመረጥ አርሰናል ሶስት ተጫዋቾችን ማስመረጥ ሲችል፣ ኢንተር ሚላንም በተመሳሳይ ሶስት፣ ፓሪሰን ጀርሜን ሶስት፣ ባርሴሎና ሁለት ተጫዋቾችን ማስመረጥ የቻሉበት ነበርና ሁሉም ከአሸናፊው ቡድን ነበር፣ በሳምንቱ ካሸነፈው ቡድን ነበር የተካተቱት። ምናልባት ምርጥ ሆኖ በሳምንቱ ያልተካተተ ካለ በሀሳብ መስጫ ሳጥናችን ላይ አጋሩን። ዘንድሮ በየሊጋቸው አስደናቂ ጊዜን እያሳለፉ ከሚገኙ ክለቦች አንደኛው ባርሴሎና ነው። ባርሴሎና በሀገር ውስጥ ሶስቱንም ዋንጫዎች ማሳካት ይችላል። በእርግጥ አንዱን የስፔን ሱፐር ካፕን አስቀድሞ አንስቶታል። አሁን ኮፓ ዴላሬ፣ የስፔን ላሊጋ ነው የሚቀረው በሀገር ውስጥ ውድድር፣ ከዚያ የአውሮፓ ሻምፒዮንስ ሊግ በተመሳይ ልክ እንደ ባርሴሎና ሁሉ በአውሮፓ መድረክ ለሚወዳደርበት በሙሉ ውድድር ዘንድሮ ዋንጫውን የማንሳት ሌላ አቅም ያለው የፍራንቻይቱ ዣር ክለብ ፓረሰን ጀርሜን ነው። ፓረሰን ጀርሜንም በውስጥ የሚደረጉ እንግዲህ ሊጎች ላይ የፍራንሽ ሊግ አን አስቀደመው አንስቷል። ሌሎች የኩፕ ደ ፍራንስን ጨምሮ በጥሎ ማለፍ ጨዋታ በአጠቃላይ የሀገር ውስጥ ውድድርን በሶስቱም አለበት፣ አንዱን እንዳሳካ ነገር ናቸው። የቀረው የአውሮፓ ሻምፒዮንስ ሊግ ነውና። ሁለቱ ክለቦች ዘንድሮ በተወዳደሩበት መድረክ ሁሉ ሁሉንም ዋንጫ ለማንሳት ከጫፍ የደረሱ ክለቦች ናቸው። በዛው የባርሴሎና እንቀጥል። ላሚን ያማል እጅግ በጣም አነጋጋሪ ድርጊቱን በማለዳው ስፖርት የመረጃ ክፍለ ጊዜ ነገርናችሁ። ያው አንሶፋቲ ተቀይሮ እንዲገባ አደረገ። እሱ ብቻ አይደለም፣ ውድ ቤተሰቦቻችን። ባርሴሎናዎች አስር ቁጥር መለያን ከአንሶፋቲ ነጥቀው ለላሚን ያማል የመስጠት ፍላጎት ነበራቸው፣ ነገር ግን አንሶፋቲ ይህንን መለያ ተወስዶበት ለላሚን ያማል መሰጠቱ ላይ ተጫዋቹ ያለው ነገር ባይኖርም ለላሚን ያማል ግን በፍጹም ይሄን አልተቀበለውምና ከባርሴሎና የቀረበለትን የአስር ቁጥር መለያ ውድቅ በማድረግ አንሶ ፋቲ በባርሴሎና እስከተጫወተ ድረስ አስር ቁጥር መለያውን ለእሱ እንደሚተውለት አረጋግጧል። ከሪያል ማድሪድ ጋር በተያዘ ትሬንት አሌክሳንድር አኖልድ ወደ ሪያል ማድሪድ የሚያደርገው ጉዞ ላይ ምንም ችግር እንዳልተፈጠረ ፋብሪዞ ሮማኖ ነው አረጋግጧል። ምንም የተቀየረም ነገር የለም። የቀሩት የወረቀት ስራዎች ብቻ ናቸው። ያው ሪያል ማድሪድ በይፋ ከሊቨርፑል ጋር ንግግሮችን እስኪያደርግ ብቻ ነው ተብሏል። ሰሞኑን ያው ሪያል ማድሪድ ራሱ በአውሮፓ ሻምፒየንስ ሊግ ጉዳይና በላሊጋው ጉዳይ በራሱ ተጠምዶ ነው ያለውና የአርኖልድ ጉዳይን በቀጣይ ከሊቨርፑል ጋር ይነጋገሩበታል ተብሏል። ያው ንግግሩ የሚደረገው ለሊቨርፑል ክብር ሲባል እንጂ ተጫዋቹን በነጻ ማስፈረም መብት እንዳላቸው ይታወቃል። ስለዚህ ከሊቨርፑል ጋር ተጫዋቹን የግላቸው ለማድረግ ስራዎችን እየሰሩ እንደሆነ በቀጣይ ግን ይፋ ያደርጋሉ ተብሎ ይጠበቃል። ምንም የተቀየረ ነገር የለም። ሳላህና ቨርጅል ቫንዳይክ ከሊቨርፑል ጋር መቆየታቸው ጋር በተያያዘ ብሏል ፋብሪዚዮ ሮማኖ። ናቾና ቶኒ ክሩስ የማድሪድ ተጫዋቾችን ለማበረታታት በዛሬው ዕለት በልምምድ ሜዳ ላይ ተገኝተው እንደነበረ ተረጋግጧል። በሪያል ማድሪድ ቤት ሁለት የማይረሱ ተጫዋቾች ናቸውና ቶኒ ክሩስ በተለይም ከነኛ ተከታታይ ሶስት ዓመት የአውሮፓ ሻምፒዮንስ ሊግ ባለክብር ቡድን እንግዲህ አባል እንደነበሩ እናስታውሳለን። ከዚህ ጋር በተያዘ እንግዲህ በሪያል ማድሪድ በኩል ሰሞኑን የውጤት ቀውሳልና ተጫዋቹን ለማነቃቃት ነው ሁለቱም በልምምድ ማዕከል ተገኝቶ የነበረው ሪያል ማድሪድ በእንግሊዝ ክለቦች እንግዲህ በአጠቃላይ ከደረሰበት አስከፊ ሽንፈት በቼልሲ ሁለት ለባዶ በቶትናም ከዚህ በፊት ሶስት ለአንድ በአርሰናል ሶስት ለባዶ በደርቢ ካውንቲ አራት ለአንድ በማንችስተር ሲቲ አራት ለባዶ በሊቨርፑል አራት ለባዶ የመሳሰሉ አስከፊ አስከፊ የሚባሉ ውጤቶችን እንግዲህ ደርሶበታል። በደርቢ ካውንቲ 1975 ነው የቅርብ ዓመታት የምንለው። ለመጨረሻ ጊዜ አርሰናል 2025 ላይ በዚህ ዓመት ያሸነፈ ነው የቅርብ ጊዜ ትውስታችን። ማንችስተር ሲቲ አራት ለባዶ አሸንፎት ነበረ በ2023 ላይ፣ እንደዚሁ ቶትናም በ2017 ላይ ሪያል ማድሪድ በእንግሊዝ ክለቦች እንግዲህ አስከፊ አስከፊ የሚባል ሽንፈት ከደረሰበት ውስጥ ሊጠቀሱ ይችላሉና ለመጀመሪያ ጊዜ አይደለም እንደዚህ አይነት ሽንፈት የገጠመው፣ ግን አሁን ካለበት ወቅታዊ ብቃት አንጻር ይሄን ውጤት ይቀለብሷል የሚል እምነት በበርካቶች ዘንድ የለም። እንደ ከዚህ ቀደሙ የ2024/25 የውድድር ዘመን የጣሊያን ሴሪ የራ መጋቢት የወሩ ምርጥ ተጫዋች ይፋ ተደርጓል። በዚህ መሰረት የሮማው የፊት መስመር ተጫዋች አርተም ዱቢክ የመጋቢት ወር የሴሪ አ ምርጥ ተጫዋች ተብሎ ተመርጧል። አርተም ዱቢክ በወሩ ባደረጋቸውን ሶስት የሴሪያ ጨዋታዎች ሮማን አሸናፊ ያደረጉ ሶስት ግቦችን ከመረብ ማሳረፍ ችሎ ነበረ። ባለፈው የውድድር ዓመት በላሊጋው ከጄሮና ጋር እጅግ በጣም አስደናቂ ጊዜን ነበር ያሳለፈውም የተጫዋች አሁን በሮማ ቤት አስደናቂ ጊዜን እያሳለፈ ይገኛል። ውድ ቤተሰቦቻችን ቃል ስፖርት የዩቲዩብ ገጻችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራ እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪምየር ሊግ ብቻ ወዳገኘናቸው ስፖርታዊ ጥንቅሮቻችን እንሻገር። በድጋሚ መልካም ቆይታ ተመኘን። ዌስታሞች አሮን ራምስዴልን ለማስፈረም ስራዎችን መስራት ጀምሯል ተብሏል። ራምስዴል በሃ ሚሊየን ኖሮ ሳውሳምተንን መልቀቅ ይችላል። ምክንያቱም ሳውሳምተን ከፕሪሚየር ሊግ መውረዱን ተከትሎ እንጂ ባይወርድ ኑሮ ካርባ ሚሊየን ኖሮ በላይ የውል ማፍረሻ ነበረው። ለማንኛውም በርከት ያሉ ክለቦች አሉ። ኒካስል ዩናይትድም እንደም ሚዲያው ራሳቸው በግልም የጊዜ ግብ ጠባቂ አድናቂ እንደሆኑ ነግረናችሁ ነበር። አሁን ዌስታም ዩናይትዶችም ወደዚህ ዝውውር በይፋ መግባታቸው ተረጋግጧል። ዌስት አሜሪካና ሳን መሐመድ ኩዱስ በሶስት የተለያዩ የዝውውር ሂሳቦች ወይም የውል ማፍረሻ ለፕሪሚየር ሊግ ለአውሮፓ እግር ኳስና ለሳውዲ እንደቀረበ ይታወቃል። በዚህ መሰረት ቶትናም ሆትስፐርስ፣ ኒካስል ዩናይትድ ተጫዋቹ ሁኔታ ላይ ተጨማሪ መረጃዎችን እያሰባሰቡ ነው ተብሏል። ተጫዋቹን የግላቸው ለማድረግ 80 ሚሊዮን ዩሮ ግን እንደማይቀንስ ነው ለፕሪሚየር ሊግ ክለቦች ይፋ የተደረገው። በእንግሊዝ ፕሪምየር ሊግ 125 ዓመታት ታሪክ ውስጥ ያልታየ ነገር። በእንግሊዝ ፕሪሚየር ሊግ የመጡ ክለቦች በመጡበት ዓመት ሲወርዱ በፕሪምየር ሊጉ ሶስት ጊዜ አይተናል። በቡንደስ ሊጋው አንድ ጊዜ ተፈጥሯል፣ የመጡ ክለቦች ተያይዘው ሲወርዱ። በላሊጋ፣ በፍራንስ ሊግ እና በሴሪ ግን የመጡ ክለቦች ተያይዘው የወረዱበት አንድም አጋጣሚ የለም። በእንግሊዝ ፕሪሚየር ሊግ ታሪክ በመጡበት ዓመት ተያይዘው ክለቦች ሲወርዱ ለሁለተኛ ጊዜ በዘንድሮ የውድድር ዓመት ነው የሚሆነው። በነገራችን ላይ ዘንድሮስ ይህ ይከሰታሉ። የመጡት ክለቦች በሙሉ ለመውረድ ከጫፍ ደርሰዋል። ሳውዛምተን አስቀድሞ ወርደዋል። ሌስተር ሲቲና ኢፕስዊች ታውን ነው የሚቀሩት። ከወረዱ በ125 ዓመት የእንግሊዝ ፕሪሚየር ሊግ ታሪክ ለመጀመሪያ ጊዜ ይሆናል። ሰሞኑን የሮድሪጎን ስም ከቼልሲ ጋር እየሰማን እንገኛለን ቼልሲዎች ይህን ተጫዋች የግላቸው ማድረግ ካሻቸው ከ120 ሚሊዮን ዩሮ በላይ የውል ማፍረሻም ለዚህ ተጫዋች መክፈል ይኖርባቸዋል ለሪያል ማድሪድ በቼልሲ በኩል እንደዚህ አይነት ዝውውር ሲያደርጉ አይታሙም ወይ ሰስካይ ሴዶን ትልቅ ገንዘብ ከፍለውበታል ሮሚዮ ላቪያ ለጨረታ ሲሉ ትልቅ ገንዘብ ከፍለው አምጥቷል ምንም እንኳን ባይሳካም ሮድሪጎ በቀጣይ ውድድር ዓመት ሪያል ማድሪድን ይለቃሉ የሚለው እንዳለ ሆኖ ነገር ግን ከ120 ሚሊዮን ድሮ በላይ ለመክፈል ይገደዳሉ፣ ቼልሲዎች ጥረታቸው የሚቀጥል ከሆነ። ማሬስካ አጀማመራችን ዘንድሮ ጥሩ ነበር ብለዋል። ጥሩ ነገር አሁን ቶፕ ፎር መጨረስ ብቻ አይደለም ቶፕ ፋይፍም ሆነው ወይም ደግሞ ይሄ ምርጥ አራት ውስጥ ብቻ ሆኖ መጨረስ ሳይሆን ምርጥ አምስቱም ሆኖ መጨረስ ለሚቀጥለው የውድድር ዓመት የአውሮፓ ሻምፒዮንስ ሊግ ስለሚያሳልፍ ጥሩ አጋጣሚ ይፈጥሩልናል ብለዋል። አሁን እኛ ትኩረት እያደረገን ያለነው ነገር በውድድር ዓመቱ መጨረሻ ላይ የአውሮፓ እግር ኳስ የሚያጫውተን ደረጃ ይዞ ማጠናቀቅ ነው። ቸልሲ እንደ ቡድን ብዙ የሚገባው ነገር አለ። ደጋፊው የክለቡ መዋቅር፣ እያንዳንዱ ነገር የተሰራው ይሄ ደጋፊው ከጎናችን ያለው ስኬትን የተራበ ነው እና ለዚህ ደጋፊ ስኬቶችን ለማምጣት ስራዎችን እንሰራለን። መልካሙ ዜና ግን እስከ አምስት ያሉ ክለቦች የአውሮፓ ሻምፒየንስ ሊግ ትኬት መቁረጣቸው ጥሩ የሚባለው ዜና ነው ብለዋል። ሊቨርፑሎች የአሌክሳንደር ኢሳክን ኮንትራት ማግኘት በተመለከተ አሁንም እርግጠኞች ናቸው ብሏል። ሚረር ስፖርት ተጫዋች ላይ እስካሁን ምንም አይነት ጥያቄ አላቀረቡም። በአመቱ መጨረሻ ላይ ያው በትልልቅ ክለቦች ጥያቄ ይቀርባል። ሊፋ ጥያቄ ተብሎ የሚጠበቀው የአሌክሳንደር ኢሳክ ጉዳይ ነው። ሊቨርፑል አሁንም ከሌሎቹ ክለቦች የተሻለ አማራጭ ነን ብለው ነው የሚያስቡት፣ ከአርሰናልም ከባርሴሎናም ባርሴሎና በፋይናንስ ችግር እንዲሁም ከ አርሰናል ጋር በተያዘ ደግሞ በድርድር ተጫዋቹን የግል ለማድረግ ሊቨርፑሎች የተሻለ ስራን ለመስራት አቅደዋል ነው የተባለው። በተለም ያው የፕሮፖዛል ጉዳይ ለተጫዋቾች የሚያቀርቡት ትልቁ ነገር ነው። ከዛ ደሞዝ፣ ጥቅማ ጥቅም፣ ክለቡ በዋንጫ ተፎካካሪነት የመሳሰሉ ነገሮችን በማቅረብ ተጫዋቹን የግላቸው ለማድረግ ከፍተኛ ጥረት ያረጋሉ ተብሎ ይጠበቃል። በዛ ላይ ደግሞ አርሰናል እንደ መጀመሪያው ጫና ላያሳድርባቸው ይችላል። ትኩረታቸው አብዛኛው ወደ ቪክተር ጊዮኬሬስ ከመዞሩን ተከትሎ ኔዘርላንዳዊ የሊቨርፑል አማካኝ ሪያነ ግራቨንበርች ለሪያል ማድሪድ ቢፈርም ደስተኛ እንደሚሆን ወኪሉ ገልጿል። ሪያን ግራቨንበርች ለሪያል ማድሪድ ለመጮት ብቁ ነው ያለው ወኪሉ፣ እሱ ለማድሪድ ቢጮት እንመኛለን፣ ነገር ግን ሊቨርፑል ትልቅ ሂሳብ ይጠይቃል ብሏል። አክሎም ሪያል ማድሪድ እሱን አስተውሏል ብዬ አስባለሁ፣ ነገር ግን በአሁኑ ሰዓት የማይሳካ ነገር ይመስላል ብሏል። በርካቶች ይህን ካለ በኋላ የዚህ ተጫዋች ወኪል የሊቨርፑል አብዛኛው ደጋፊዎች ቁጣቸውን እየገለጹ ይገኛሉ። ምክንያቱም ተጫዋቹ በሰላም እየተጫወተ በሚገኝበት ሰዓት የቡድኑ ቁልፍ በሆነ ሰዓት ለጨረታ ማቅረቡን አልወደዱትም። ምናልባት የደሞዝ ጭማሪ፣ ኮንትራት ጉዳይን የመሳሰሉትን ጉዳዮች ጋር በተያዘ ስሙን እያነሱ ይገኛሉ። አሁን ላይና ነገር ትንሽ አሳሳቢ ይመስላል። ለማንኛውም ወኪሉ ነው ዛሬ በአንድ ጋዜጣዊ መግለጫ ላይ ባርሴሎና በ16 ዓመቱ ላይ ያስፈርመው ነበረ አሁን ደግሞ ለሪያል መሪ ለመጮት ብቁ የሆነና የሚመጥነ ተጫዋች ብሎ ስሙን ከሪያል ማድሪድ ጋር ማያያዙ አነጋጋሪ ነበረ። ሊቨርፑል የኮነር ብራንዴሊ ማጋሽ ወይም ተፎካካሪ የሚሆን የቀይ መስመር ተከላካይ አማራጮችን እያፈላለገ ይገኛል። በተለይም ዓመቱ መጨረሻም ከአርኖልድ ጋር ይለያያሉ፣ ወደ ሪያል ማድሪድ ያቀናል። ሱን ቦታ ለመተካት በሚደረገው ጥረት ላይ ሌሎች በርከት ያሉ አማራጮችን ይፈልጋ የተባለው ያው። በቦታው ላይ ግን የኮነር ብራንዴሊ መኖር በራሱ ትልቅ የሚባል አማራጭ ነው። ሳላ አሁን ላይ በፕሪሚየር ሊጉ 184 ጎሎችን በማስቆጠር የልጉ የምንጊዜም አምስተኛ ከፍተኛ ጎል አስቆጣሪ ነው። በአዲሱ ኮንትራት ለሁለት ዓመታት በሊቨርፑል ቢቆይ ይህን ሪከርድ የግሉ የማድረግ እድሉ ሰፊ ነው እየተባለ ነው። ግን አሁን 184 ግቦች ያሉት ስለዚህ ወደ 76 በላይ ግቦች ይቀሩታል። በአጠቃላይ የአለን ሺረርን ሪከርድ ለመስበር በራሱ ከ76 በላይ ግቦች ይቀሩታል። ሰባ ስድስት ግቦችን ካየናቸው በአንፃራዊነት እ የፕሪሚየር ሊግ ግቦች ብቻ ስለሆኑ የፕሪሚየር ሊግ ግብ አንድ አጥቂ በምርጥ ብቃቱ ላይ ሲሆን ምናልባት እንደ ኤርሊንግ ብሮት አላንድ ሰላሳ ስድስት ግብ በአማካይ የተለመደው ግን ከሀያ አምስት እስከ ሰላሳ ነው እና በሚቀጥሉት ሁለት ዓመታት ውስጥ ይህንን ግብ ማስቆጠር ይችላሉ። ወደ ሰባ ስድስት የሚጠጉ ግቦች የሚለው የሚጠበቅ ነው። ግን ምናልባትም አዲስ ክብር ወሰኖችን ግን ሊያስመዘገብበት ይችላል ተብሎ ይጠበቃል። ሌላኛው የዲያን ሁይሰንን ጉዳይ በተመለከተ ከሊቨርፑል ጋር በተያዘ ዴቪድ ኦርኔስቴ ባለፈው ሳምንት ከእሱ ተወካዮች ጋር ስብሰባዎችና ውይይቶች ተደርገው ነበረ ነገር ግን ሊቨርፑል እስካሁን ምንም አይነት ፕሮፖዛል ለዚህ ተጫዋች አላቀረበም ብሏል። ተጫዋቹ በበርካታ ክለቦች ይፈለጋል። ይህንን የሚያውቁት ሊቨርፑሎችም የራሳችን ያሉትን የተወሰኑ እንቅስቃሴዎች ማድረጋቸው ተረጋግጧል። ግን አንድም የፕሮፖዛል ነገር አልቀረበም ለዚህ ተጫዋች። ዛሬ ግን ከአርሰናል ጋር በተያያዘ በዚህ ተጫዋች ዙሪያ በርካታ መረጃዎች ወጥተዋል። የአርሰናልን መረጃ እናስከትል። ስፔናዊ የበረመውዝ የተከላካይ ስፍራ ተጫዋች ዲያን ሁይሰን በታላላቅ የአውሮፓ ክለቦች ኢላማ መደረጉን ያረጋገጠው ዘ አትሌቲክ የሰሜን ለንደኑ ክለብ አርሰናል የተጫዋቹ ፈላጊ መሆናቸው ሲነገር፣ ባለፈው ሳምንት ወኪሉንም እንዲሁ አነጋግረዋል። አሰልጣኝ ማይክል አርቴታና ዲሱ ስፖርቲንግ ዳይሬክተር አንድሪያ ቤርታ የተጫዋቹ ትልቅ አድናቂ ናቸው። አርሰናል በቀጣይ ኪዩርን የሚሸጡ ከሆነ ዲያን ሁይሰን ያስፈርማሉ ተብሎ ይጠበቃል። በተጨማሪ ያው እንዳልኳቸው ሊቨርፑል አለ፣ ቶትናም፣ ኒካስል ዩናይትድ፣ ሪያል ማድሪድ፣ ቼልሲ በትልቁ የዚህ ተጫዋች ፈላጊ ናቸውና ትልቅ ተጽዕኖ ይፈጥራል። የቀጣይ ክረምት የዝውውር መስኮት በተጫዋቾች ላይ ምክንያቱም አማራጮቻቸው ራሱ ለተጫዋቾቹ በጣም ሰፊ ናቸው። የፕሪሚየር ሊግ ትልቅ ክለቦች፣ የአውሮፓ ትልቅ ክለቦች ፈላጊ ሆኖ ብቅ ማለታቸውን ተከትሎ ለማንኛውም ዲያን ሁይሰን ውሳኔው በቀጣይ ይጠበቃል። በማይክል አርቴታ የሚመሩት አርሰናሎች የ2024 25 የወራ የዚህ የተጠናቀቀው ወር ወይም ደግሞ የማርች ወር ማለት ነው የወሩ ምርጥ ተጫዋቻቸውን ይፋ አድርገዋል። በዚህ መሰረት በወሩ እጅግ በጣም አስደናቂ ጊዜን ከአርሰናል ጋር እያሳለፈ የሚገኘው ሚካኤል ሜሪኒዮ የወራ ማርች የአርሰናል የወሩ ምርጥ ተጫዋች ተብሎ ተመርጧል። በወሩ ውስጥ ብቻ ሁለት የፕሪሚየር ሊግ ግቦችን ማስቆጠር ችሏል። አርሰናል በእርግጥ በአውሮፓ ሻምፒዮንስ ሊግም ሪያል ማድሪድ ላይ ግብ አስቆጥሮላቸዋል። በዚህ ሳምንት አስደናቂ የሚባል ጊዜን በ19 ቁጥር እያሳለፈ የሚገኘው ሚካኤል ሜሪኒዮ 2025 ከገባ በኋላ ራሱ ከሰባት በላይ ግቦችን ለአርሰናል በ9 ቁጥር ቦታ ላይ ተሰልፎ አስቆጥሯል። ኢታን ንዋኔሪ ከአርሰናል ጋር ድርድር ላይ እንደሆነ ይታወቃል። በቀጣይ ኮንትራቱን በአርሰናል ቤት የሚፈርም ከሆነ አሁን ከሚከፈለው ሳምንታዊ ደሞዝ በላይ እንደሚከፈለውና ከእጥፍም በላይ እንደሚሆን ነው ዘሰን ያስነበበው። ኢታን ንዋኔሪ ብቻ ሳይሆን ልዩ እስማኤል ስኬሊም ጋር ድርድር እየተደረገ እንደሆነ ይታወቃል። በአርሰናል ቤት በቀጣይ ክረምት ትልቅ ፈተና ይሆንባቸዋል ከተባለ ዊሊያም ሳሊባ ጋር በተያዘ በርካታ ስሞችን እየሰማን ነው። በተለይም በክለብ ደረጃ ሪያል ማድሪድ፣ አልፎ አልፎም ሲቲ የሚሉ መረጃዎች አሉ በሮመር ደረጃ። ነገር ግን ይህንን ተጫዋች ለገንዘብ ብሎ አርሰናል በፍጹም አይሸጠውም። የገንዘብ ችግር የለባቸውም አርሰናሎች። ምናልባት ተጫዋቹ በራሱ ወደ ሪያል ማድሪድ የመሄድ ፍላጎት ካለውና ሪያል ማድሪድ የውል ማፍረሻውን ለመከል ፈቃደኛ ከሆነ ብቻ ነው አርሰናል ሊያጠው ይችላል ተብሎ የሚጠበቀው እስከ 2027 ኮንትራት አለው። በዛ ላይ አንድሪያ ቤርታ በራሱ አሁን ላይ ትልቁ ስራው የእሱንም ኮንትራት ማራዘም እንደሆነ ይታወቃል። ሳካ፣ ጋብርኤል ማጋለሽንም ጭምር። 85 ሚሊዮን ዩሮ ግን ለዚህ ተጫዋች ለማቅረብ በሪያል ማድሪድ በኩል ፍላጎቶች አሉ። በተለይም ቡድኑን በቀጣይ ውድድር ዓመት ለማጠናከር ተብሏል። አርሰናል እስካሁን በአውሮፓ ሻምፒዮንስ ሊግ ብቻ እያደረገ በሚገኘው ተሳትፎ እስካሁኑ ሰዓት ብቻ 558 ሚሊዮን ወደ ካዝናቸው ማስገባታቸውን አረጋግጠዋል። በቀጣይ በተለይም እስከ ፍጻሜ የሚሄዱ ከሆነም ገንዘቡ ከፍ እያለ ነው የሚሄደው ወደ ካዝናቸው የሚያስገቡና፣ ይህ በራሱ አርሰናል ቁልፍ ተጫዋቾቹን እንዳያጣ ጥሩ አጋጣሚ ይፈጥርለታል። በፋይናንስም ደረጃ ተጫዋቾችም ደግሞ ቡድኑ የተፋላሚነት አቅሙ እዚሁ ሆነው ለዋንጫ እንዲፋለሙ ያደርጋቸዋልና ለአርሰናል የዘንድሮ የአውሮፓ ሻምፒዮንስ ሊግ በራሱ ትልቅ አቅም እየፈጠረላቸው ይገኛል። ሌላኛው ማይክል አርቴታ ቅዳሜ ከብሬንትፎርድ ጋር በሚያደርጉት የተወዳጁ የእንግሊዝ ፕሪሚየር ሊግ የ32ኛ ሳምንት መርሃ ግብር ላይ በርካታ ለውጦችን ያደርጋሉ ተብሎ ይጠበቃል። አንደኛው በመከላከል ስፍራ ላይ ነው። ዊሊያም ሳሊባን በብሬንትፎርድ ጨዋታ ላይጠቀሙት ይችላሉ። ወጣት ተጫዋች ላይ ትኩረት ሊያደርጉ ይችላሉ ተብሏል። ሌላኛው የግራ ተከላካዩን በእርግጥ ትክክለኛ ቦታው አይደለም። እሱ ሚድፊልደር ነው፣ ግን ወደዛ ወስዶ እያጫወቱት እንደሆነ ይታወቃል። በወቅቱ ብቃቱም የተነሳ ማይል ሉዊስ ስኬልም ሌላኛው በአርሰናል በኩል ለጥንቃቄ ሲባል ወይም ደግሞ ለእረፍት ሲባል ከጨዋታ ውጭ ይሆናል ተብሎ የተቀመጠ ተጫዋች ነው። ሶስተኛው ተጫዋች ቡካዮ ሳካ ነው። ከጉዳት እንደመመለሱ መጠን በዛ ላይ ደግሞ ከሶስት ወር ገደማ በኋላ ሶስት ወር ከ11 ቀን ገደማ በኋላ ከጉዳት የተመለሰ ተጫዋች ነውና ሁለት ጨዋታዎችን ከተጠባባቂ ወንበር ጀምሮ በሪያል ማድሪድ ጨዋታ ብቻ ነው በቋሚነት የጀመረው በዛ ላይ መጠነኛ ጉዳት አስተናግዶ እንደነበረ ይታወሳል እና ይህም ተጫዋች ብሬንትፎርድ ጨዋታ ላይ ሊያርፍ እንደሚችል ነው ሳይመን ኮሊንስ ያስነበበው። በሌላ በኩል ሪካርዶ ካላፊዮሪ ልምምድ ጀምሯል፣ በግሎቹም በግሉ ማለት ነው። ግን በዚህ ሳምንት በሚደረግ የፕሪምየር ሊግ ጨዋታ ላይ ይደርሳል ተብሎ አይጠበቅም። ሌላኛው ካሃቨርዝ ነው። ካሃቨርዝም ከቀዶ ጥገናው በማገገም በሶብሃ ሪያሊቲ የልምምድ ማዕከል ከጉዳት ለመመለስ የሚያስችሉ ስራዎችን መስራት መጀመሩ ተረጋግጧል። በዚህ ውድድር አመት ግን ለአርሰናል ጨዋታን ያደርጋል ተብሎ አይጠበቅም። ግን የማገገሙን ስራ መጀመሩ ይፋ ተደርጓል። የአርሰናል ምልመላ ክፍል ኃላፊ ጄምስ ኤልየስ በውድድር አመቱ መጨረሻም ከለውጡ ጋር በተያያዘ ክለብ አርሰናልን ለቆ እንደሚሄድ ፉትቦል ኢንሳይደር አስነብቧል። አርሰናል ቤትም የተወሰኑ አስተዳደራዊ ለውጦች እየተደረጉ እንደሆነ ይታወቃል። እናም በዚህ ምክንያት ይህም የቀድሞ የአርሰናል የምልመላ ኃላፊ የነበረው ጄምስ ኤልየስ በአመቱ መጨረሻ ክለቡን ይለቃል። ሮይኪን አርሰናል 3 ለ ዜሮ እየመራ ነው። እናም ጨዋታው አልቋል። አርሰናል ምንም መጨነቅ የለባቸውም። ይህ ምርጡ ሪያ ለማድሪድ ቡድን አይደለም፣ ዘንድሬው ሊጉን እንኳን ለማሸነፍ ብቁ ቡድን አይደለም ብሏል። ላሊጋውን በምንም ታምር አርሰናል ውጤት ቀልብሶ ያልፋል የሚል ምልከት አይለኝምና አርሰናሎች ብዙ ሊጨነቁበት፣ ሊያስቡበት የሚገባ ጨዋታ አይመስለኝም። ጨዋታው ኤሚሬትስ ላይ ነው ያለቀው፣ ብሏል ሮይኪን። አርሰናል ቅዳሜ ከብሬንትፎርድ ጋር በተወዳጁ የእንግሊዝ ፕሪምየር ሊግ ወሳኝ ጨዋታውን ያደርጋል። ሳይመን ሁፐር በመሀል ሜዳ ዳኝነት እንዲመሩ ተመርጠዋል። የቫር ዳኛ ጀምስ ጄምስ ቤል ሆነው መመረጣቸው ይፋ ተደርጓል። ስለዚህ በፕሪሚየር ሊጉ ብዙም ቅሬታ ከማይሰማባቸው አልቢትሮች አንደኛው ነው። በእርግጥ ዘንድሮ ፕሪሚየር ሊጉ በራሱ ብዙ ጣጣ ያለበት ነው። ግን የአርሰናልን ጨዋታ ሳይመን ሁፐር በመሀል ሜዳ ዳኝነት እንዲመሩት በዛሬው ዕለት መመረጣቸው ይፋ ተደርጓል። ብሩኖ ሚጌል ፈርናንዴዝ የማንቸስተር ዩናይትድ ሁሉ ነገር እጅግ በጣም አስደናቂ ጊዜን በዩናይትድ ቤት እያሳለፈ ይገኛል። አንደኛው በጣም አስገራሚ ቁጥሩን ኢኤስፒኤን ይዞት ወጥቷል። ኢኤስፒኤን ይዞት በወጣው መረጃ መሰረት በአውሮፓ አምስቱ ታላላቅ ሊጎች በዚህ ስን ብቻ ሰባ ሲደመር ሸርተቴዎችን የወረደና ኳስ የማስጣል ሙከራን ያደረገ ሰባ ሲደመር የግብ እድሎችን የፈጠረ ወደ ሰባ አምስት ፈጥሯል። በድምሩ እንደዚህ ያደረገ አንድም የአውሮፓ ተጫዋች አናገኘም። በአውሮፓ አምስቱ ታላላቅ ሊጎች ያ ማለት ብርኖ ፈርናንዴስ ሲከላከልም ብርኖ ፈርናንዴስ ሲያጠቃም እንደሚውል ማሳያ ነው እና የዩናይትድ የግብ ምንጭ ብቻ አይደለም፣ የቡድኑ የመከላከልም ጥንካሬ እንደሆነ ማሳያ ነው እና በአንድ ሲዝን ሰባ በላይ ታክሎችንና ኳስ የማቋረጠን በድምሩ እንደገና ደግሞ ሰባ ሲደመረ በላይም የግብ እድሎችን የፈጠረ ነውና። ለማንቸስተር ዩናይትድ ዘንድሮ ምን አይነት አስደናቂ ጊዜ በግሉ እያሳለፈ እንደሆነ ያሳያል። ዩናይትድ በደረጃ ሰንጠረዙ ከቶፕ ቴን በታች ወይም ከአስረኛ በታች ነው ያለው። ዩናይትድ ኤፌ ካፕ የለም፣ ዩናይትድ ካራቦ ካፕ የለም። ዩናይትድ ያለው በኤሮፕ ሊግ ብቻ ነው፣ ያውም የህልውና ዘመቻ ላይ። የጣሊያን ሴሬ ክለቦች ክረምት የዝውውር መስኮት ላይ ራስመስ ሆይሉንድን የማስፈረም ፍላጎት እንዳላቸው እየተገለጸ ይገኛል። ማንቸስተር ዩናይትድ በክረምት አዲስ አጥቂ ለማስፈረም ሆይሉንድን ሊሸጡት ይችላሉ። ምናልባትም ሆይሉንድን ካልሸጡት ዜርኪዝን አንዳቸው የማይቀርላቸው ነው። ማንቸስተር ዩናይትድ ግን ሆይሉንድን ለመሸጥ ፈቃደኛ ከሆኑ እንደ ዩቬንቱስ፣ ናፖሊ ያሉ ክለቦች የተጫዋቹ ፈላጊ ሆነው ብቅ ሊሉ እንደሚችሉ ነው ሞንዶ ዲፖርቲቮ ያስነበበው። በዚህ ተጫዋች ዙሪያ በእርግጥ ገና ያልተረጋገጡ ነገሮች ስላሉ ማንቸስተር ዩናይትድ በራሱ ተጫዋቹን ሙሉ ለሙሉ መሸጥ ላይ ያልወሰነም፣ ግን ክለቦቹ በቅርብ ርቀት እየተከታተሉ ነው ተብሏል። ታዲያ ከዩናይትድ ጋር በተያዘ አጥቂ ስፍራውን በምን አይነ መንገድ ይሸፍኑታል የሚለውን ካየን፣ ያው ቪክተር ኦስሚን አለ። ቀደም ብሎ በዩናይትድ በኩል በትልቁ የተያዘ በቅድ ደረጃ። ከዛ ደግሞ እንደ ሊያም ደላፕ ያለ አማራጭ አለም። በርካታ ጨረታ ያለበት ተጫዋች ነው፣ በበርካታ ክለቦች ይፈለጋል። እነኛ አጥቂዎች አሉ። ሌላኛው ማቲያስ ኩንሃ ነው። ማቲያስ ኩንሃ ጋር ማንቸስተር ዩናይትዶች ቅርብ ግንኙነቶችን አድርገዋል ተብሏል። ከቅርብ ሰዎቹ ጋር ግንኙነቶችን አድርገዋል። ማቲያስ ኩንሃ ለማንቸስተር ዩናይትድ የመጫወት ሕልም አለ የሚለው ነገር ደግሞ ሞሬ ተጫዋች ወደ ዩናይትድ የመምጣት እድሉ ከፍተኛ ነው የሚሉ መረጃዎች በስፋት እንዲወጡ አድርገዋል። ያው እሱ የዩናይትድ በግል አድናቂ ነው። በዚህ ተጫዋች ዙሪያ አርሰናል ቼልሲን በስፋት ስማቸው እየተነሳ ይገኛል። እስካሁን በቅርብ ሳምንታት ውስጥ ደግሞ ስሙን በስፋት እየሰማን የምንገኘው ከማንቸስተር ዩናይትድ ጋር ነውእና እና ማቴዎስ ኩና ምናልባትም ዩናይትድ በአውሮፓ መድረክ ባይሳተፍ እንኳን በዩናይትድ ግንባታ ውስጥ ሊካተት የሚችል ተጫዋችና ለማንቸስተር ዩናይትድ በግሉ የመጮት ያለው ፍቅር ጥሩ አጋጣሚ ሊፈጥር ይችላል ብለዋል ቤን ጃኮብስ። እኔዎስ ከእነሱ ጋር እንደ ስራ ጥያቄ አቅርበውልኝ ነበር ብለዋል የቀድሞ የማንቸስተር ዩናይትድ ሌጀንድ ሆኖም ከጥቅምት በኋላ የፊልም ስራ ጎን በመተው ወደ ጎን በመተው ከእነርሱ ጋር የጀመሩትን የቡድን ግንባታ ላይ የበኩሌን ድርሻ መወጣት እንደምችል ነግሬያቸው ነበር ይላል ኤሪክ ካንቶና። ዩናይትድ በእንደዚሁ ሁኔታ ውስጥ ሆኖ መመልከቴ በጣም አዝናለሁ። ራክሊፍ ወደ ክለቡ ከመጡ በኋላ ሁሉም ነገር ተቀይሯል። ሰር አሌክስ ፈርጉሰን የክለቡ አምባሳደሩ ነው እንዲቀጥሉም አላደረጉም። ሰር አሌክስ በዚህ ክለብ ውስጥ ሌጀንድ ብቻ አይደሉም ብለዋል። ከእነርሱ ክብር ለሚገባቸው ሰዎች ክብር አልሰጡም። እነዚህ ሰዎች እያንዳንዱን የክለቡን ባህል ለማጥፋት እየሞከሩ ነው። ዩናይትድ ኦልትራፎርድን መልቀቁ አስከፊ ነው የሚሆነው ምክንያቱም እኔ እንደማስበው አርሰናል ችግሮች የመጡባቸው ሃይበሪን ለቃው ከሄዱ በኋላ ነው ብሏል። ይህም በዩናይትድ ላይ እንዳይፈጠር እሰጋለሁ። ዩናይትድ ኦልትራፎርድን የመሰለ ድንቅ ስቴዲየም ትቶ ለምን በሌላ ስቴዲየም ለመጮት እንደወሰነ ሊገባኝ አልቻለም። እኛ ህልመኞች ነን፣ እነርሱ ደግሞ የቢዝነስ ሰዎች ናቸው። ኤሪክ ካንቶና ከሰር ጂም ራክሊፍ ኤኒዮስ ድርጅት ጋር በተያዘ የግል መልከታውን ሲያጋራ ነው። ዩናይትድ ቤት ግን ራክቲፍ ራሳቸው ክለቡን የቢዝነስ ስላረጉት እኔ የእግር ኳሳዊ ክለብ ላደርገው እየሰራሁ ነው ይላሉ። ኤሪክ ካንቶና ግን እኛ ህልመኞች፣ እነሱ የቢዝነስ ወይም የገንዘብ ሰዎች ይነው፣ ልዩነታችን ስለዚህ ክለባችን ማንቸስተር ዩናይትድ ከኦልትራፎርድም እንዲወጣብን አንፈልግም፣ ፕላስ ማንቸስተር ዩናይትድ ላይ ያሉ ባህልና ሴቶችን እንዲያጠፉብን አንፈልግም ብሏል ይሄ የእሱ የግል መልከታ ነው የእናንተን አጋሩን ቃል ስፖርት ዩቲዩብ ቻናል ከሀገር ቤት እስከ ባህር ማዶ ለዚህ ሰዓት መርጠን ያሰናዳላችሁ አጫጭር ስፖርታዊ ጥንቅሮቻችን እዚህ ጋር ተቋጩ በማለዳው ስፖርት የመረጃ ክፍለ ጊዜም የኮንፈረንስ ሊግና የኤሮፕ ሊግ ጨዋታ ውጤቶችን ይዘን የምንመለስ ይሆናል ከወደዳችሁን ላይክ አድርጉ አበረታቱን ለወዳጅ ዘመድ ሼር ማድረግ እንዳይረሳ በዛውም ሀሳብ አስተያየታችሁን ስላጋራችሁን አመሰገን ከጥቂት ደቂቃዎች በኋላ እንመለስ ሰናይ ጊዜ